ማክሮ ኢኮኖሚክ ሪፎርም ኢኮኖሚያችንን ለዓለም ክፍት ለማድረግ የተደረገው ጥረት፣ የፋይናንሻል ሴክተር ክፍት ለማድረግ የተወሰዱ እርምጃዎች፣ በማክሮ ኢኮኖሚክ ሪፎርም የሰራ ናቸው ስራዎች እና ሀገር ውስጥ የተፈጠረ ያለው እድገት ይህንን ስራ በሚካውኑት በሶስት አድራይቶች በሚገለጽ አድራይቶች ያለ ጥንካሬ ወደ ውጤት አድርሶናል። አንዱ የዚህ የስድስተኛው ስራ ላይ ቡድን ስብሰባ በኩራት መናገር የሚቻለው የኢትዮጵያ ሪፖርት ደረጃው ከፍሬ ነገር ወደ ረቂቅ ሪፖርት ደረጃ ማደጉ ነው ባለፈው በአምስተኛው ስራ ላይ ቡድን ስብሰባ 19 ሀገራት ናቸው የደገፉን የድጋፍ መልእክት ወይም ስፒች ያስተላለፉት በዚህኛው 30 ሀገር ደርሰዋል ማለት ነው ይህ በጣም ጊዜ ወደ ጊዜ ሪማርክብሊ እያደገ የመጣ 30 ሀገራት ኢትዮጵያ የዓለም ንግድ ድርጅት አባል መሆን እንደግፋለን ብሎ ነው ድጋፍ የሰጡት ይህ በጣም ትልቅ ፍጻሜ ነው አለም ባንክም እንደዚህ 31ኛ ሆኖ ድጋፍ የሰጠበት ሁኔታ ነው የነበረው እንደ ሪፖርተራችን ብሩክታዊት አስራት ዘገባ ከሰሞኑ በስዊዘርላንድ ጄኔቫ በተደረገው ስድስተኛው የስራ ቡድን ስብሰባ ላይ ኢትዮጵያ ከአባል ሀገራቱ ለቀረቡላት ጥያቄዎች ምላሽ መስጠቷና በዚህም ጥሩ ተቀባይነት መታየቱን ገልጸዋል። የዛሬ ሀያ ሶስት አመት ስንጀምር እኮ ዓለም ንግድ እንቀላቀላል ሲባል ፒውሊ ፕሮቴክሽን የነበረች ሀገር ምንም ነገር ለዓለም ክፍት ያደረገ ሀገር ይዘን ነው። አሁን የኛ ኢኮኖሚ በጣም ኢንትራክትድ የሆነ ኢኮኖሚ ነው ኢንቨስትመንት ኤፍዲአይ ላይ በጣም ሰፊ ስራ የመጣበትና በአፍሪካ ቀዳሚ ከሚባሉ ሀገራት ተርታ የምንመደብበት ነው። የዓለም ትሩፋቶችን ለመሳብ የሚያስችል የኢንቨስትመንት እና የንግድ ሬጅም ለማሻሻል ሰፊ ሙከራዎች ተደረጉበትና በፖሊሲ እና በእሳቤ ደረጃ ይህኑ የሚያረጋግጥ ሰነዶች በእጃችን የያዝነው መሆኑን ታሳቢ ማድረግ ጠቃሚ። ጄኔቫ ላይ ስለ ኢትዮጵያ ማክሮ ኢኮኖሚክ ሪፎርም እና አጠቃላይ የኢኮኖሚ ሂደት የሚገልጽ ገለጻ የያዘ ፓናል አድርገን ነበረ። ፓናሉ ላይ እንደዚሁ ሰላሳ 35 ገደማ ሀገራት ተገኝተው ፓናሉን በመሳተፍ የተለያዩ ፕሬዘንቴሽኖችን ተከታትለዋል። ስለ ኢትዮጵያ የተሻለ ማስተዋወቅ የተቻለበት ነው። የአሁኑ የስራ ላይ ቡድን ስብሰባ በጣም ያማረ ስኬታማ እና የአባል ሀገራትን ቀልብ የሳበ ሆኖ ነበር ያለፈው ማለት ነው።